ሽማግሌ የሚባለው ሰውዬው ትልቅ ሰውዬው ነው። ትልቅ ሽማግሌ ሰውዬው ነው። እሱ በቁጥጥር ስር ውለዋል። የእሱ ታሪክ እራሱ እኮ የሚገርም ነገር ነው የወጣው ማለት ነው። የእሱ ታሪክም ትሰሙታላችሁ ማለት ነው። ያደረገው ስራ ማለት ነው። እንግዲህ ሁላቸውም አግዶ ቁጭ እንዳረገ፣ እንደተጫወተባቸው፣ በብር እንደሸወዳቸው፣ ብር እንደሰጣቸው ሁሉም ታሪኩ ወጥተዋል ማለት ነው። እንግዲህ ያረገው ሁሉም የሰራው ስራ ሁሉ ምንድን ነው? ማስረጃ ሁሉም የሉሉ ተሰጥቶታል ማለት ነው። ይህም መረጃ ሁሉም የሚሰጠው ማን ነው? አቶ ተመስገን ሲፈለግ ሲፈለግ የነበረው እንግዲህ ተገኘ ማለት ነው። ተገኘ ቤቱን ያለበትን ቤትም ተገኝተዋል ማለት ነው። እንግዲህ እውነቱን እውነቱን ወጣ ማለት ነው። እውነቱ ገና ሊወጣል መስፍን ልያዝ ትንሽ ጊዜ የቀረው ማለት ነው። ከአላህ በታች ሰውም የተተባበረ ስለሆነ ታያላችሁ እንሻአላ በዚህ ሰሞን በዚህ ሁለት ቀን ይያዛል ማለት ነው። አሁንም የትንሽ ሰዓት ነው ተገኝቶ ነበረ የወጣው ማለት ነው። ግን ውጭ ሊሄድ ውጭ ሀገር ሊሄድ እያመቻቸ ነው። ያለ የሰው ንብረት ዘርፎ የሰው ህይወት አጥፍቶ የሰው ትዳር አበላሽቶ ይሄ ውጭ ሀገር ቢሄድ እውነት እኖራለሁም እንዳትል እድሜህ በአጭር ጊዜ ነው የሚያጥረው ማለት ነው። ምክንያቱም ጥሩ ነገር አላረክም። ሰው ጥሩ ነገር አድርጎ ሲሞት ያምርባታል። አንተ ግን ጥሩ ነገር አላረክም ማለት ነው። በሰዎቹ ላይ ተጫውተሃል፣ በሰው ህይወት ተጫውተሃል፣ የሰው ትዳር አባላሽተሃል። አቶ ተመስገን የሚባለው ሰውዬ ደግሞ በሱ ሰብ በሱ ባለኝ ምክንያት ሚስቴን ገድያለሁ፣ በጥይት ብያታለሁ፣ ሚስቴንም ገድያለሁ ብለዋል። እኔ ከእንግዲህ ፖሊስ እጄን እሰጣለሁ፣ ፖሊስ እጄን እሰጣለሁ ብለዋል አቶ ተመስገን ማለት ነው። ልጆች ግን እኔን እንደገደልኳት አያውቁም አያውቁም። አሁን ነግሬያቸው እጄን ፖሊስ ሰጥቼ እገባለሁ፣ እስር ቤት እገባለሁ ከእንግዲህ አሉ። ግን ሚስቷ እንግዲህ ዛሬ ተይዘዋል። እሱ ግን ከእንግዲህ ነው ያለው ሚያዛል መሰለው፣ ሉሉም ይዘዋል መሰለው ማለት ነው። እያንዳንዱ ሲወራ ማለት ነው፣ ወላሂ እናንተ ራሱ የት ነበርኩኝ ምንድን ነው ስላላችሁ ማለት ነው። በዚህ በፊት አይታችኋል። ሉ አክስቱ ራሱ እንዳቃጠረችበት አክስቱ ወሬ እንዳስተላለፈችበት የራሱ ከካሜራ የምናያት ልጅ የራሱ እንትን አብሮት የበላ አብሮት ሲጠጣ ራሱ ሄደው እንደዚሁ እንደ ወሬ እንዳስተላለፈበት አሁንም ሉሉ ሊገሉት እንዳሰቡ መረጃ ሁሉም ደርሶታል፣ ማለት ነው የሚሰራውን ስራ ፋይን አሁን አቶ ተመስገን እንዳላውጥቶ ሰጥቶታል ማለት ነው። ተመስገን ያው በቁጥጥር ስር ትልቅ ሰውየ ነው። እናንተም ትንሽ ታዩታላችሁ። ወላሂ ትልቅ ሰውዬ ነው። ትልቅ ሰው ላይ እንደዚህ ሲዋረድ ሲቀል በጣም አያስጠላም? በጣም በጣም ይከብዳል ማለት ነው። እንግዲህ እንዴት በዚህ በፊት አይታችኋል ናቲ ላይ እንደተጫወተበት አሁንም ልጄ ብሎ ነው አሉ። አሁንም አቶ ተመስገን ሲናገሩ እመስፍን ናቲ ማለት ነው ልጄ ብሎ ነው እየሰጠኝ ያለ ልጄ ብሎ ነው ብሎ ጠብቅ ያለኝ ልጄ ብሎ ነው አሉ። እንግዲህ ቦታው ራሱ የሆነ የሚያስጠላ ቦታ አስጠያፊው ቦታ ነው። ወላሂ በጣም ለመሄድ ራሱ የሚዘገንን ቦታ የሚያስጠላ ቦታ እዛ ውስጥ ውስጥ ሆነ ልጁ እየቀበሩት ያስቀመጡት ማለት ነው። እና እንደዚህ አይነት ስራ ለምን ክፉ እንሰራለን? ለምን ክፉ ልሆናለን? በሰው ልጅ ለምን ብድር እንሰራለን? እኛ እስካለን ድረስ ለምን ተዋደን? እስካለን ድረስ ተዋደን ተፋቅረን የሰው ክፉ ሳናረግ እኛ እኮ አናውቀውም ዛሬ ማለት ነው። ነገ ግን ምን እንደምንደርስ ምን እንደሚደርስብን አናውቀውም ግን አላህ ነው። እና በጣም ከባድ ነው። በጣም ያማል። ላይ የመስፍን ነገር ሲያወሩ ምን እንዳላቸው ምን እንዳስተመራቸው እንዴትስ እንዴት አድርጎ እንዴት አድርጎ ብር እንደሚገኝ ሁሉም አስረዳቸው። የልጅ ሰውየው ማለት ነው። ብዙ ሰው እያታለለ ብዙ ሰው እንዳለው ብዙ ሰው ህይወት እንደቀረጠፈ የብዙ ሰው ትዳር እንደ እንደለየ ነው የተናገረው። በጣም በጣም ሚያስጠላ። በትልቅ ሰው ላይ እንደዚህ አይነት እንደዚህ አይነት ሲመጣ አሁን ስራ ሴራው የሚሰራው አሉ ሉሉን የመግደል እሱ ሉሉን ህይወት ለማጥፋት ሁሉም እየተጥ እያለ ነው አሉ። ግን እንዳለ ማስረጃው ፋይን እንዳለ ፋይን አቶ ተመስገን የሉሉን ሰጡት ማለት ነው። እየሰጡት ሊሄዱ ውስጥ ይፈለጉ ነበረ። እንዳለ ማስረጃ ሁሉም በእጄ ነው ያለው ሰጠሃለሁ እኔ እንደው ተፈጣሪ ተጣልች ያለው ተፈጣሪ ተጣልች ያለው ተፈጣሪ ወይ ቅር በላኝ ባለቤቴን ገድዬ ያለው መስፍን ባለኝ ምክንያት ባለቤቴን ገድዬ ያለው ልጆችን አባት ብሎ ተጸጥቷል ማለት ነው። አቶ ተመስገን ማለት ነው። እየሱ ገና ታሪክ ገና ይወጣል። ገና ብዙ ሰው ነው የሚናገረው ማለት ነው። ብዙ ሰው ማለት ነው። እንዴት እንዳሰቃያለ ብሽ። እነዚህ ብቻ ተብዙ ሰው ነው አሉ መረጃ የሚቀበለው ተብዙ ሰው ነው አሉ። በብር የሚያታልላቸው ከብዙ ሰው ነው አሉ። የሚያስገድደው ለመግደላከል የሞከራቸው ምን ያህላቸው? ይህንን ወሬ ካወራችሁ፣ ይህንን ነገር ያለሁበት ከተጠቆማችሁ፣ እንዲህ ነው የማረጋችሁ ከነ ቤተሰቦቻችሁ ነው የማጠፋችሁ እንዳለ ሁሉ ማስረጃ ደርሰዋል ማለት ነው። እንግዲህ ይህ በጣም ጥሩ ሰው መሆኑን ጥሩ ነገር እንደሚያደርግ ሁሉም ተናግሯል፣ አይታቸዋል በዚህም በፊት ማለት ነው። በዚህም በፊት ብለዋል ተናግሯል። ሁላችሁም ከአንዳንድ በታችሁ እንግዲህ ሰብስቧቸው ሁሉም ተናግሯል ማለት ነው። ጥሩ ያደረገ ሰው እኮ እውነት፣ እውነቱ ይወጣለታል ማለት ነው። እውነቱ ይወጣለታል፣ ግን እነሱ መስሏቸዋል እንደዚህ አይነት መስራቱ ማለት ነው። እና ቤተሰቦች፣ ሰዎች እውነት፣ እውነቱ ከሆነ የነዚህ የሁለት ልጆች የእናትና የማህሌት ግፍ ይውጣ ማለት ነው። እውነቱ ይውጣ ማለት ነው። ፈጣሪ ያለ ከሆነ ያለ እናት፣ ያለ አባት ያደጉ ልጆች ናቸው። እንደዚህ አይነት ተሰቃዩ ድርጊት አሁን ደግሞ ሉሉ ለመግደል ወደ ታች የተሯረጠ ነው አለው እና ፈጣሪ እሱ በሰዎች እንዲገባ እንዲያዝ፣ በቁጥጥር ስር እንዲውል በእጃቸው ያስገባል። የተጋለጠ ነው፣ ገና ሊወጣ ነው። በሰው ላይ ክፉ የሚሰራ በሰው ላይ መጥፎ ነገር የሚያስብ በሰው ላይ መጥፎ የሚመኝ እንግዲህ አላህ ያጋልጠው ማለት ነው። አሁንም ሊጋለጥ ነው። አሁንም ሊወጣ ነው። እውነቱ ሊወጣ ነው ማለት ነው። እንግዲህ መስፍን መድረሻው ደርሰዋል፣ ደርሰዋል ማለት ነው። የሚሄድበትና የሚወጣበት ደርሰዋል ማለት ነው። እና ቤተሰቦች፣ የዛሬ ለምሳሌ ቪዲዮን ይሄን ይመስላል። በሌላ ቪዲዮ ነው። እስከዚህ ከወደዳችሁት፣ ሼር ላይክ በማድረግ አበረታቱኝ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሆንላችሁ።